አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ሁላችንም ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በህልማችሁ ቀይ ቀሚስ የእራት ቀይ ቀሚስ የለም ወይም ደግሞ ቀይ ረጅም ቀሚስ አጭርም ሊሆን ይችላል፣ ሰፊም ሊሆን ይችላል፣ ጠባብም ሊሆን ይችላል። በአጠቃላይ ቀይ ቀሚስን በህልማችሁ ካለማችሁ እራት ላይ ተጠርታችሁ ሊሆን ይችላል፣ በማንኛውም አጋጣሚ ሊሆን ይችላል። ቀይ ቀሚስን አለማችሁ ከሆነ ዛሬ ፍቺውን ይዤላችሁ ቀርብ ያለው ማለት ነው። ላይክ አድርጉ ሰብስክራይብ አድርጉ። ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ደግሞ ተከታታይ የህልም ፍቺዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሼርም አድርጉ ለሌሎች እንዲዳረስ ሼር አድርጉ። አሁን ወደ ህልሙ እገባለሁ ማለት ነው። ከወዲሁ ስለምትከታተሉኝ፣ ሰብስክራይብ ስለምታደረጉ፣ ሼር ስለምታደረጉ አመሰግናለሁ። ወደ ህልሙ እገባለሁ ማለት ነው። ህልም አላሚዋ ገና ያላገባች ከሆነች እና ረጅም ቀይ ቀሚስ ከተመለከተች ይሄ ልዩ ባህሪ እና ከፍተኛ ስነምግባር ላለው እንግዲህ ልዩ የተለየ ባህሪ ላለው ጥሩ ስነምግባር ላለው ሰው ወደፊት ትዳር እንደምትታጭ ወይም ደግሞ ትዳር እንደምትይዝ ያመላክታል ማለት ነው ያላገባች ከሆነች እና በህልሟ ቀይን ቀሚስ ከተመለከተች እንግዲህ በጣም ጥሩ ስነምግባር ያለው የሆነ በቃ አለለ ከፍተኛ በመስነ ምግባሩ በሰዎች ዘንድ ለሚታወቅ ሰው ልታገባ ወይም ወደፊት ትዳር እንደሚኖራት ያመላክታል ማለት ነው። ላገባች ባለትዳር ሴት ደግሞ ቀይ ቀሚስን በህልም ከተመለከተች በእሷና በባሏ መካከል ያለው ግንኙነት ጉልህ የሆነ መሻሻልን ወይም ደግሞ ችግሮች መወገዳቸውን ምናልባት ችግር ካለ በመሀላቸው እነዛ ነገሮች እንደሚወገዱ የሚናገር ህልም ነው። ለባለትዳር ሴት ቀይ ረጅም ቀሚስን በህልም ከተመለከተች ማለት ነው። በሌላ በኩል በህልም ውስጥ ያለው ቀይ ቀሚስ ያረጀ ከሆነ እንግዲህ ስታዩት ያረጀ ቀሚስ ከመሰላችሁ ይሄ የህልም አላሚውን የሚጠቅሙ የቀድሞ ግንኙነቶችን ማደስ ሊሆን ይችላል። ወይም ደግሞ የቀድሞ ፍቅርን እንደገና ማደስ ሊሆን ይችላል። ግን እናንተን የሚጠቅም የፍቅር ግንኙነትን ማለት ነው። ያረጀ ወይም የቆየ ቀይ ቀሚስ በህልማችሁ ከተመለከታችሁ የረሳችሁት የተለያ የተለያችሁትን ፍቅረኛ ወይም የተዋችሁትን ፍቅረኛ እንደገና ከሱ ጋር እንዳዲስ ፍቅር መጀመርን ሊያመላክት ይችላል ማለት ነው። ማለት የቀድሞ ፍቅር ግንኙነቶችን ማለት ነው። በሌላ ትርጓሜ ደግሞ በህልም ውስጥ ቀይ ቀሚስ ረጅም ከሆነ ወይም ቀይ ቀሚሱ በጣም ረዝሞባችሁ ለማስተካከል እያላችሁ በህልም ከተመለከታችሁ ይሄ ፍቺ ህልም አላሚው መልካም ስም ላይ ቀጥተኛ ተጽዕኖ የሚያሳድሩትን የግል ሚስጥሮች መውጣትን ያመላክታል ማለት ነው። እንግዲህ ቀይ ቀሚስ አለማችኋል። ይሄ ቀይ ቀሚስ ደግሞ በጣም ረዝሞባችሁ ከጥፍራችሁ ድረስ ደርሶ ወይም እታች ድረስ ደርሶባችሁ እስን ለማስተካከል ካለማችሁ ይሄ ፍቺ ምንድን ነው ለህልም አላሚው ደብቆት የነበረው ሚስጥር ባልጠበቀው መንገድ ይወጣል ማለት ነው። ወይም ሚስጥሩ ይወጣበታል ማለት ነው። ለዛውም ችግር ሊያጋጥም ችግር በሚያመጡ ሰዎች ነው። እንግዲህ ስራዬ ብለውታል እንትን ብለው ሚስጥራችሁ ሊወጣ ይችላል ማለት ነው። በሌላው ደግሞ ማለት ነው በህልም ውስጥ ረጅም ቀይ ቀሚስ ለብሳችሁ በህልማቱ ስደንሱ ከተመለከታችሁ ይሄ ፍቺ ሁለት አተረጓጎም ሊኖረው ይችላል ብለዋል። አንደኛው ችግሮችን መጋፈጥና ለረጅም ጊዜ የማይቆዩ መሰናክሎችን ያመላክታል። ሌላው ደግሞ ህልም አላሚው ከምትወደው ሰው ጋር የምትገናኘበት አስደሳች ባህሎችንም ልታከብር ትችላለች። ለምሳሌ የሆነ ሰው ልደት ሆኖ ሊሆን ይችላል፣ ወይም የፍቅረኛ ልደት ሊሆን ይችላል። እዛ ላይ ተገኝታ ከምትወዱ ሰው ጋር ልትገናኝ ትችላለች። በህልም ቀይ ቀሚስ ለብሶ መደነስ ሁለት ትርጉሞችን አስቀምጠዋል። አንደኛው ችግሮችና መሰናክሎችን መጋፈጥ መቻልን ነው። ሁለተኛው ነገር ደግሞ ከምታፈቅሩት ሰው ጋር የሆነ በዓል ላይ ከጓደኞች ሊሆን ይችላል፣ ከሆነች በርዝደይ ሊሆን ይችላል፣ ወይም ድግስ ላይ ሊሆን ይችላል። ከምትወዱ ሰው ጋር ተገናኝታችሁ የሆነ በዓልን ታከብሩ ሊሆን ይችላል ማለት ነው ከበቀይ ቀሚስ ቀይ ቀሚስ ለብሳችሁ ስትደርሱ ካለማችሁ የምትወዱት ሰው ጋር በአጭሩ ትገናኛላችሁ። ግን በሆነ ሙናስ እንትንን የሆነ ነገር ጠብቆ ወይ ድግስን ወይ ልደት እንደዚህ አይነት ነገር ጋር የምትገናኙት ማለት ነው። ሌላው ጥብቅ ያለ ቀይ ቀሚስ ደግሞ ስትለብሱ የሚሰጠውን ፍቺ እንመልከት ማለት ነው። የጥብቅ ያለ በቃ ላያችሁ ለተጣብቆ እንደዚህ አይነት ህልም ካለማችሁ፣ በሰውነት ላይ የተጣበቀ ቀይ ቀሚስ በህልም ውስጥ ማየት ህልም አላሚው በገንዘብ በገንዘብ ሁኔታ አስቸጋሪ ጊዜ ውስጥ እንደሚያሳልፍ ሊያመላክት ይችላል። እንዲሁም ህልም አላሚው ሐዘን እንደሚሰማው እንዲሰማው የሚያደርጉ ችግሮች እያጋጠሙት እንደሆነ ያመላክታል። እየተጣበቀ ስለሆነ የገንዘብ ችግር እንዳለባችሁና እንዲሁም ደግሞ እያሳለፋችሁ ያላችሁት ችግር እንዳለ በችግር እያለፋችሁ እንደሆነ ይገልጻል። ምክንያቱም የተጣበበ ጠባብ ነገሮች በሙላ ችግሮችንና ጠባብ ነገሮች ድህነት እንደሚያመላክቱት ቤት ራሱ ጠባብ ቤት ካለማችሁ እንደዚሁ የተጣበበ ኑሮን በቃ የድህነት ኑሮ እየኖራችሁ እንደሆነ ወይም ያላማረ ማለት ትዳር እየኖራችሁ እንደሆነ ነው። ጠባብ ቤት እራሱ ማለት ነው። ልብስም ጠባብ ከሆነ ስራ እጦት፣ በቃ ድህነትን ነው የሚያመላክተው ማለት ነው። ቀጣዩ ደግሞ እንደዚህ የተጣበቁ ልብሶችን በህልም መልበስ የሰውየውን ማህበራዊና ፋይናንሽል ገጽታ ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ኃላፊነቶችን ከመጠን በላይ መሸከምንም ሊያንጸባርቅ ይችላል። እንዲሁ የተጣበቀ ልብስ ደግሞ በሶስተኛ አፈታት፣ በሌላ አፈታት ደግሞ የተጣበቁ ልብሶችን መልበስ በፋይናንስ ወይም ደግሞ በስራ ኃላፊነቶችን ከባድ ኃላፊነቶችን መሸከምን፣ በዚህ ምክንያት ደግሞ ድካምን ሊያመላከት ይችላል። የስራ ኃላፊነት ወይም የስራ ጫናንም ሊያመላክት ይችላል ማለት ነው። የሆነ ቦታ ላይ እንግዲህ ስራ ቦታ ላይ በገንዘብ ወይም በሆነ ድርጅቶችን እየመራችሁ የስራ መደራረብ መደራረብንም ሊያመላክት ይችላል። የጠበቅ ያለ ቀይ ቀሚስን ከተመለከታችሁ በዛ ስራ መደራረብ፣ በዛ ኃላፊነት መሸከም የተነሳ እየደከማችሁ እየተጨነቃችሁ እንደሆነ ሊያመላክት ይችላል። ሌላኛው አፈታት ማለት ነው። ሌላው በህልም የተቀደደ እና ጠባብ ቀሚስ ማለም በስራ ቦታም ሆነ በማህበራዊ ግንኙነቶች ላይ በሚደረጉ ግፊቶች ሰላምን ማጣትን ወይም ደግሞ ትዕግስትን ማጣትን ሰላምን ማጣት ትዕግስትን ማጣት መቻል አለመቻላቸውን ሊያመላክት ይችላል። የተቀደደ ቀይ ቀሚስና ጠባብ ቀሚስን በህልም ከተመለከታችሁ እንግዲህ በስራችሁም ሊሆን ይችላል፣ በማህበራዊ ግንኙነት ከጎረቤቶች ከሰዎች በዚህ በሚመጣባቸው ግፊቶች የተነሳ ትዕግስት እንዳጣችሁ። ምናልባት ጎረቤቶች በሆነ ነገር የተጫኗችሁ ሊሆን ይችላል ወይም ሰዎች ወይም በስራ ቦታ የሆነ ግፊት እየደረሰባችሁ ትግስት ማጣታችሁና ሰላም ማጣታችሁን ይገልጻል ማለት ነው። የተቀደደና ጠባብ ቀይ ቀሚስ በህልማችሁ ለብሳችሁ ካያችሁ ይህን ፍቺ ይሰጣል ማለት ነው። ጠባብ ቀይ ቀሚስን ስታሰፉ ወይም ስታሰፉት በህልም ማየት በስራ ቦታም ሆነ በቤታችሁ ውስጥ በህልም አላሚውን ህይወት ከሚያበላሸው ብዝበዛና ኢፍትሃዊነት መውጣትን ያመላክታል። እንግዲህ ጠባብ ቀይ ቀሚስ አላችሁ፣ ያንን ይጠቧችሁ የነበረውን ቀሚስ ስታሰፉት ሰፊ ቤት ሄዳችሁ ሊሆን ይችላል፣ ራሳችሁ ሊሆን ይችላል። ሰፋ ስታደርጉት፣ ስታስተካክሉት፣ ስታሰፉት በህልም ከተመለከታችሁ እንግዲህ በቤታችሁ ውስጥም የሚበዘብዛችሁ እናንተን ገንዘባችሁ፣ ማንኛውም ነገር የሚበዘብዛችሁ ጥሩ አመለካከት የሌላቸው ወይም ጥሩ አያያዝ የሌላቸው ሰዎች ሊኖሩ ይችላሉ። በስራ ቦታም እናንተን የሚበድሏቸው ሰዎች ይፊታዊ፣ ማለት በዳይ ሰዎች ማለት ነው። እንደዚህ አይነት ሰዎች ካሉ ከነሱ ነፃ መውጣት ወይም ደግሞ ከነሱ መራቅን ወይም እነዚህ ነገሮች ሲወገዱ ማለምን እንደተወገደ ነው ፍቺው ማለት ነው። ተግባብተናል አይደለ? ጠባብና ጠባብና ቀይ ቀሚ ጠቦት የነበ ጠባችሁ የነበረውን ቀይ ቀሚስ ስታሰፉት ማየት ፍቺው ምንድን ነው? በቤታችሁም ሆነ በስራ ቦታ እናንተ ከሚበድላችሁ ሰው ነፃ መውጣት ማለት ነው፣ በአጠቃላይ ባጭሩ ማለት ነው። ሌላው ያላገባች ልጃገረድ ሴት ትዳር ያለዘች ልጃገረድ ሴት ቀይ ጠብጠብቅ ያለ ቀይ ቀሚስ ማየቷ ይሄ ፍቺዋ ለሷ ምንድን ነው? ግቦቿን ለማሳካት ወይም ደግሞ የሆነ ቦታ ላይ ለመድረስ የማታለል ዘዴዎችን መጠቀሟን ያመላክታል። እንግዲህ ያላገባች ሴት ቀይ ጠባብ ቀሚስ ልብስ በሕልም ከተመለከትሽ የሆነ ቦታ ላይ ለመድረስ ወይም ግቡሽ አላማሽ ለማሳካትልሽ የሆነ ነገር በማታለል እዛ ቦታ ላይ ለመድረስ የማታለል ዘዴዎችን እየተጠቀምሽ አንዳንድ የሆነ በቃ ከሆነ ሰው ገንዘብ አግኝቼ ወይም በሆነ በውበቴ ሰው አታል የዚህ ቦታ እዚህ የምፈልገው ቦታ ላይ መድረስ አለብኝ ብለሽ እንደምታስቢ፣ ወይም ይህን የማታለል ዘዴ እንደምትጠቀሚ አሰብሽ ቦታ ላይ ለመድረስ ማታለል እንደምትጠቀሚ ያመላክታል ማለት ነው። ይሄ ነገር ደግሞ በህልም ይሄን መመልከትሽ ደግሞ በህይወት ውስጥ ውስጥ የጭንቀት ሕይወትሽ ውስጥ ጭንቀት እንደሚፈጠር ወይም ደግሞ ደስተኛ እንደማትሆኝ ያሳያል ማለት ነው። ለምን ሰውን አታሉ እንግዲህ ወይም በማታለል ወይም ደግሞ አገባሃለው በማለት አንዱን ሀብታም ሰው የምትፈልጉን ማሳካት ወይም ደግሞ የሆነ ነገር ውበትሽን ተጠቅመች የሆነ ስኬት ላይ ለመድረስ ብቻ በትክክለኛው በለፍተሽ በመስራት በመጣር ሳይሆን በሆነ በአቋራጭ መንገድ ሰውን በማታለል የምትፈልግ ቦታ ላይ ለመድረስ እንደምትታገ እንደምት ፈልጊ ነው። ጠባብ ቀይ ቀሚስን ስከተመለከትሽ ማለት ነው። ስለዚህ ይሄ ደግሞ አንቺ ላይ ጭንቀት ይፈጥርብሻል ማለት ነው። ተግባብተናል ብዬ አስባለሁ። እሺ ወደ ቀጣዩ ሲሄድ ደግሞ ያላገባች ባለትዳር ሴት ደግሞ ቀይ ጠባብ ቀይ ቀሚስ በሕልሟ ለብሳም ሆነ ወይም ጠባብ ቀይ ቀሚስ በሕልም ከተመለከተች ልጆቿን ለማሳደግም ሆነ ቤቷን በአግባቡ ለመምራት የሚያጋጥሞትን ችግሮችን በተጨማሪ የኑሮ እጥረት ወይም ደግሞ የኑሮ እጥረት እጦት ላለ ብዬ የኑሮ ችግሮች እያጋጠሟት ወይም ደግሞ የገንዘብ ችግር እያጋጠሟት ልጆቿን ለማሳደግ ቤቷን ለመምራት አንዳንድ ችግሮች እያጋጠሟት እንደሆነ ያመላክታል። ለባለ ትዳር ሴት ጠባብ ቀይ ቀሚስ ለብሳ ካየች ልጆቿን ለማሳደግ በቂ አቅርቦት ገንዘብ የለም፣ ኑሯንም ለማሸነፍ ገንዘብ እጥረት አለባት ማለት ነው። ብቻ በችግር የተሞላ ህይወት እያሳለፈች ነው ማለት ነው። ጠባብ ስለሆነ አስጨናቂን ህይወት ወይም የድህነት የተሞላ ከእጅ ወዳፍን ህይወትን ነው የሚያመላክተው ማለት ነው። ሌላው ደግሞ ቀይ ቀሚስ ጠባቡ እንዳየ ነው ሁሉ ስ ደግሞ ቀይ ቀሚስ ሰፊውን እንመልከት ማለት ነው። በህልም ቀይ ቀሚስ ሰፊ ቀይ ቀሚስን መመልከት የተሻሻሉ የኑሮ ሁኔታዎች ና ለህልም አላሚው የጭንቀትን መጥፋት አመላካት ነው። ይህ ራዕይ እንዲሁም በአንድ ሰው ህይወት ውስጥ ደስታንና እርካታን ለማጎልበት አስተዋጽኦ የሚያደርጉ አዎንታዊ ግንኙነቶችን ምልክት ተደርጎ ይፈታል ማለት ነው። ሰፊ ቀሚስ ሰፊ ቀይ ቀሚስ እንግዲህ ግንኙነቶችን ብትጀምሩ አዎንታዊ ሰላም ነው ጥሩ የሆነ ግንኙነቶች ነው። እንደገና ደግሞ የኑሮ ሁኔታቸው በተሻለ መልኩ እንደሚቀየር ነገሮች ሁላ እንደሚስተካከሉ ነው። የፍቅር ግንኙነቶችም ሰላም እንደሚሆኑ ነው ቀይ ሰፊ ቀሚስ ከተመለከታችሁ ማለት ነው። ሌላው ተርጓሚዎች እንደሚሉት በህልም ውስጥ ሰፋ ያለ ቀይ ቀሚስ ማለት በስራ ወይም በንግድ ስራ ላይ ስኬትን ማግኘትን ወይም ደግሞ ስኬት ላይ መድረስን ያመላክታል። ሌላው ደግሞ ከጭንቀት ወደ እፎይታም ከሀሳብ ከጭንቀትም መገላገልም ወይም እፎይታ ማግኘትንም ያመላክታል። ሰፊ ቀይ ቀሚስን መልበስ ከነገሮች ሁሉ ከጭንቀት ሁሉ መገላገልንም፣ እንደገና ደግሞ ማንኛውም ነገር ማሳካት መቻልን፣ ማንኛውም ገቢ ወደ ህይወታችን እንደሚመጣ ሰፋ ያለ ነገር፣ ሁሌም ሰፊን ነገር በቃ ሰፋ ያለን ሰፋ ያለን በረከት ያመላክታል። ጠባብ ደግሞ የጠበበን ነገር ነው የሚያመላክተው ማለት ነው። እሺ በህልም ውስጥ ያለው ሰፊ ቀሚስ ጥብቅ ጠባቅ ከሆነ የህልም አላሚው ሊያደርግ የሚችለውን ከባድ ስህተቶችንም ሊያመላክት ይችላል። ይህም ወደ ከፍተኛ ሀዘንና የሥነ ልቦና ችግር ሊያመላክት ሊያጋጥመም ይችላል። ይኸው ልብስ መልሶ በሌላ አፈታት፣ ጠባቅ ጠባቅ ቀይ ቀሚስ፣ ጥብቅ ያለ ቀይ ቀሚስ በህልም ካለማችሁ ምናልባት አንዳንድ ስህተቶችንም እየሰራችሁ ሊሆን ይችላል። የኑሮውንም አይተናል። ስህተቶችንም እየሰራችሁ ሊሆንም ይችላል ማለት ነው። ትዳር ያለያዘች ሴት ቀይ ሰፊ ቀሚስ ስትለብስ በህልም ከተመለከተች የግል ሁኔታዋን እና የቤተሰቧ ሁኔታዋ እንደሚሻሻል፣ አዳዲስ እድሎችን እንደምታገኝ እንዲሁም ደግሞ መልካም ነገሮች ወደ ህይወቷ እንደሚመጡ ያመላክታል። ያላገባች ሴት ትዳር ላለያዘች ቀይ ሰፊ ቀሚስ ከተመለከተች ማለት ነው ይሄ ፍቺ። ሌላው ደግሞ አሁን ደግሞ ቀይ ቀሚስ ሆኖ እጅ ጋ የሌለውም ይሄ፣ እንደዚህ እንደዚህ ከዚህ በታች የሚለበስ የለም፣ እዚህ ጋር እጅ የሌለው ማለት ነው። እጅ የሌለው ቀሚስ ነው፣ እንደዚህ ይገባና እዚህ ጋር ይቀራል። ወደዚህ ያለው ራቆት ማለት ነው። ይሄንን በህልማችሁ ካለማችሁ ፍቹን ተመልከቱ። እጅ የሌለው እጅጌ የሌለው እዚህ ደረት ጋር የሚቀረውን ቀይ ቀሚስ በህልም ለብሳችሁ ከተመለከታችሁ ፍቹ ምንድን ነው? እጅጌ የሌለው ቀይ ቀሚስ መመልከት ውጤታማ በሆነ መንገድ የማሳደግ ወይም የመስራት ችሎታ ላይ ተጽዕኖ ለሚያሳድሩ ተጽዕኖ ሊያሳድሩ ለሚችሉ ችግሮችና ተግዳሮቶች መጋለጥ ነው ያመላክታል እንግዲህ እጅግ እጅ የለውም። እጅግ እጅ ደግሞ ማንኛውም ነገር ማሳካት የምንችለው ማንኛውም ነገር ላይ የምንፈልገው ነገር ላይ መድረስ የምንችለው በእጃችን እጃችን ስራን እና የምንፈልገው ማሳካት እንደሚገልጸው፣ እዚህ ጋር እጅ የሌለው ስትለብሱ ማለት በማሳካት በምትፈልጉት ነገር ላይ ማድረግ የምትፈልጉት ነገር ላይ ችግሮች እንደሚያጋጥሟችሁ ወይም ማሳካት እንደማትችሉ ያመላክታል ማለት ነው። በችሎታችሁ ላይ ተጽዕኖ ያሳድርባችኋል። እንደዚህ አይነት ልብስ ከተመለከታችሁ የህልም ይህንን ህልም ለሚያይ ሰው ከባድ የጤና ችግርም ሊያመላከት ይችላል። እንደዚህ እዚህ ድረስ ያለ ቀሚስ እስከታች ረጅም ሆኖ እዚህ ጋር የሚቀር ቀሚስ እጅ ጋር የሌለው ቀይ ቀሚስ ለብሳችሁ ከተመለከታችሁ ምናልባት ጤናችሁ የጤናችሁ ሁኔታ እያሽቆለቆለ ወይም የጤና ችግር እያጋጠማችሁ ሊሆን ይችላል ማለት ነው። አንድ ሰው በህልም ውስጥ እጅጌ የሌለው ቀይ ቀሚስ እንደለበሰ ካየ ይህ ምናልባት በእውነታው ላይ በእውነታው እንደዚህ አይነት ልብስ የማታዘውትሩ ከሆነ እና በህልማችሁ ግን እዚህ እጅጌ የሌለው እዚህ ጋር የሚቀር ቀይ ቀሚስ መልበስ ከተመለከታችሁ ይሄ ምንድነው አክብሮት ሊያሳጣ የሚችል ወይም ደግሞ ጤናን የጤና ችግርን ወይም ደግሞ ምናልባት ደግሞ ሞትን መቃረብንም ሊያመላክት ይችላል። የጤናን ችግርንም ያመላክታል። በእውነታው በእውነታው እንደዚህ እዚህ ጋር አጭር የሚቀር ልብስ ቀሚስ የማትለብስ ከሆነና በህልማችሁ ከአንዴ ሁለቴ ሶስቴ እንደዚህ ከዚህ በላይ እጅ የሌለው የተጋለጠ ወደታች ብቻ ልብስ ያለው ከለበሳችሁ የሞት መቃረብንም ሊያመላክት ይችላል ወይም ጤና ማጣትንም ሊያመላክት ይችላል ወይም ደግሞ አክብሮት ማጣትንም ሰው እንደማያከብራችሁ ልትዋረዱ እንደሆነም ያመላክታል። ምክንያቱም ከዚህ በደዛ ተጋልጣችኋላ፣ መጋለጥን ያመላክታል ማለት ነው። ወደ ቀጣዩ ደግሞ ስንገባ ህልሙ በቀይ ቀሚስ ላይ እጅጌዎችን መጨመር። እንግዲህ ቀይ ቀሚስ ይሄ እዚህ ጋር እንደዚህ አይነት ልብስ ለብሳችሁ ግን እጅጌ ስትጨምሩ በህልም ካለማችሁ ይህን እያካተተ ከሆነ በህልም የምታለሙት እጅ እየጨመራችሁበት አዲስ የስራ እድሎችን ለማግኘት ጥረቶችን ወይም የስራ አጥነት ጊዜን ለማስወገድ ያላችሁን ፍላጎት ያመላክታል ማለት ነው። አዲስ የስራ እድሎችን ለማግኘት እንደምትጥሩ ምክንያቱም እጅ እየጨመራችሁበት ነው። እጅ ከስራ ጋር እና ከስኬት ጋር ከሙያዊ ነገር ጋር ይያዛል። በህልም ማለሆን ውስጥ እጅ ማለት ነው። እጅ ሲቆመጥ ካያችሁ ስራ የላቸውም ማለት ነው። እጅ ተቆመጠ ማለት በቃ ስራ አጥ፣ ምንም ስራ የሌላቸው ሰዎች ነው የምትሆኑት ማለት ነው እና ስትጨምሩበት ልብስ ላይ ከተመለከታችሁ እንግዲህ አዳዲስ እድሎችን የስራ እድሎችን እንደምትሞክሩ ያመላክታል ማለት ነው። አንድ ቀይ ቀሚስ አንድ አንድ ቀይ ቀሚስን እጅጌን እንደ መስፋት ወይም ቀይ ቀሚሱን እጅጌ ስትጨምሩበት ወይም ስትሰፉበት ከተመለከታችሁ ይሄ ከፍቅረኛ ወይም ከጓደኛ ወይም ከትዳር አጋር ጋር ያላችሁን ግንኙነት ለማሻሻል ወይም ግንኙነታችሁን ለማደስ እንደምትጥሩ ያመላክታል ማለት ነው ወይም እንደሚታደስም ለምሳሌ ይቅርታ አድርጉልኝ ና ለምሳሌ ማለት ነው ከፍቅረኞቻችሁ ጋር ተለያይታችኋል ወይም ተጣልታችሁ ከሆነ ና በህልማችሁ ቀሚስ ቀይ ቀሚስ አለ ወይም አዎ ቀይ መሆን አለበት ለምን ቀይ ፍቅርን ስለሚገልጽ ብዙ ጊዜ ያንን እጅጌውን ስትሰፉ ልብሱን ስትሰፉ ስትቀጥሉ ስታስተካክሉ ካያችሁ የፍቅር ግንኙነታችሁን ማስተካከል ትዳር ላይም ከሆነ እንደዛ ተጣልታችሁ ከሆነ ከባላችሁ ጋር ልትፋትም ከሆነ ይህን ነገር ካለማችሁ እንደሚስተካከል ወይም ትዳራችሁ እንደሚቀጥል ወይም የተጣላችሁት ፍቅረኛ ጋር ነገሮች እንደሚሻሻሉ ነው፣ እጅጌ ስቀጥሉለት ወይም ልብስን ስትሰፉ በአጠቃላይ። በዚህ ላይ ልጨምርላችሁ የምፈልገው ምንድን ነው፣ ልብስ ስትሰፉ ማለም ራሱ የትዳር ህይወትን ማስተካከል ነው፣ ወይም የተጣላ መመለስ ነው። ከፍቅረኛ ጋርም እንደዚሁ የፍቅረኛ ጋር ተጣልታችሁ ስለያይታችሁ ልብስ ስትሰፉ ካለማችሁ ተመልሶ መስተካከል ነው። በአጠቃላይ የጤናንም ሆነ የስራንም ሆነ የፍቅርን ነገር መስተካከል ነው ተመልሶ ሲሰፋ ሲስተካከል ካለማችሁ ማለት ነው። እሺ፣ ወደ ቀጣዩ ስንመለከት ደግሞ ባለት ዳርሴ አንድ ሰው ቀይ ቀይ ቀሚሱን ወይም ደግሞ ቀይ ልብሱን በህልሙ ሲያወልቅ ከተመለከተ ማንኛውም ሰው በፍቹ ምንድነው? ጥሩም ሆነ መጥፎ የገንዘብ ሁኔታ ውስጥ መሆኗ። ቀይ ቀሚስ እንግዲህ ልብሳን ስታወልቁት ከተመለከታችሁ መጥፎም ወይም ጥሩ በሁለቱ መሀል እንደሆናችሁ ነው። ወይ የገንዘብ ችግር አጋጥሟችኋል፣ ወይም ደግሞ እንዴት ነው መሰላችሁ፣ ቀሚሱን ስታወልቁት ከተመለከታችሁ በእውነታው የገንዘብ ችግር አጋጥሟችሁ ከሆነ መመለስን ነው አይ አሁን የገንዘብ ችግር ሳያጋጥማችሁ ደግሞ ከሆነና በእውነታው ምንም አይነት የገንዘብ ችግር ሳያጋጥማችሁ በሕልማችሁ ቀሚስን ስታወልቁ ካለማችሁ የገንዘብ ችግር ነው የሚያጋጥማችሁ። በእውነታ የገንዘብ ችግር አጋጥማችሁ ደግሞ ቀሚስን ስታወልቁ ካያችሁ መመል የገንዘብ ሁኔታችሁ መሻሻልን ነው የሚያመላክተው ማለት ነው። አክስ ነው ተቃራኒ ማለት ነው። እሺ እንደገና የኑሮ ሁኔታቸው ወደ ነበረበት መመለስን ሊያመላክት ይችላል። ሌላው ደግሞ ቀይ ቀሚስን ወይም ቀይ ልብስን በህዝቦች በህዝብ ፊት ስታወልቁ ማየት ወይም ስታስወግዱ ማየት ይሄ ከመልካም ስምና ከክብር ጋር የተያያዙ ችግሮችን ሊያስከትል የሚችል የግል ወይም የቤተሰብ ጉዳዮች ላይ መጋለጥን ሊያመላክት ይችላል። ለምሳሌ በህዝብ ፊት ልብሳችን ስታወልቁ ከተመለከታችሁ፣ ቀይ ቀሚስ ወይም ቀዩ ልብስ ወይም ቀይ ነገርን ብቻ ለብሳችሁ ቀሚስን ስታወልቁት በሰው ፊት ከተመለከታችሁ ምናልባት በቤተሰብ ውስጥ የተደበቀ ሚስጥር ካለ እሱ ይወጣል። ወይም በፍቅር ግንኙነት ውስጥ ተደብቆ የነበረ ሚስጥር፣ ተይዞ የነበረ ሚስጥር ካለ እሱም ይጋለጣል። መጋለጡን ነው የሚያመላክተው። በሰዎች ፊት ስታወልቁ ካያችሁ ሚስጥራችሁ ሰው ይሰማባችኋል ማለት ነው ማለት ነው ማለት ላላገባች ሴት ልጅ ይህን ልብስ በሰው ፊት ስታወልቅ ያላገባች ትዳር ያላዘች ሴት በልብሷን ቀይ ቀሚሷን በሰዎች ፊት ስታወልቅ ከተመለከተች ወይም ወደ ጎን ወደዛ ስትተው ከተመለከተች አውጥታ ወደዛ ስትተው ከተመለከተች ይሄ የባለሙያ እድል ወይም ደግሞ የወደፊት ባል ማጣቷን ሊያመላክት ይችላል። ልብሱ ስታወልቅ ወይም ወደዛ ስትጥለው ቀዩን ቀሚስ ወደዛ ስትጥል ከተመለከተች ያላገባች ሴት ወይ ስራ ታጣለች ወይ ደግሞ ልታገባ የነበረውን ሰው ታጣለች ወይም ባል ታጣለች ማለት ነው በአጠቃላይ። በህልም ቀይ ቀሚስን ለመግዛት እንደምትመርጥ ወይም ደግሞ ቀይ ቀሚስ ስትመርጥ ወይም እንደለበሰች ካየች ይህ ማለት በቅርብ ጊዜ ውስጥ የፍቅር ስሜት ካለው ሰው ጋር ትገናኛለች ማለት ነው። እንግዲህ አንድ ሴት ቀይ ቀሚስ ስትመርጥ ወይም ደግሞ ቀይ ቀሚስን ስትለብስ ከተመለከተች የሚያፈቃትን ሰው ታገኛለች ማለት ነው፣ ባጭሩ ማለት ነው። አዲስ ህይወት ትጀምራለች አዲስ ፍቅር ውስጥ ትገባለች ማለት ነው። አንድ ልጅ በህልም ውስጥ ቀይ ቀሚስን በዱላ ቁም ሳጥን ውስጥ በውስጥ ወይም ጓዳ ውስጥ መኝታ ቤቷ ውስጥ እያስተካከለች ወይም እያጣጠፈች ወይም እየሰቀለች ከሆነ በህልም ከተመለከተች ይሄ በግልቷ ውስጥ እና በስራዋ ላይ እንደ ማጠናከያ መጠናከሪያ ወይም ደግሞ ልታስተካከላቸው የምትችላቸውን ነገሮች እንዳስተካከለች ያመላክታል ማለት ነው። ደግሞ እያደራጀች ስለሆነ ማስተካከል ያለባትን ስራም ከሆነ ስራ ወይም የፍቅር ግንኙነት ከሆነ እነዛን ነገር ማስተካከል እንደምትችል ያመላክታል። ለምን? ከመኝታ ቤቷ ከውስጥ የቀይ ቀሚስን ስትሰቅል እንደዚህ በመስቀያ ወይም ደግሞ አጣጥፋ ስታስቀምጥ እንደዚህ ስታስተካከል ከተመለከተች ማለት ነው። እሺ ቀይ ቀሚስን በህልም ባህልን ስታጥቡ ካለማችሁ በተለይም በፍቅር ህይወት ላይ ያላቸው ባለትዳርና ባልና ሚስት ከሆናችሁ ወይም ደግሞ ፍቅረኛ ያላችሁ ከሆናችሁ ጥንድ የሆናቸው ሰዎች በህልም ቀይ ቀሚስን ስታጥቡ በህልም መመልከት በሁለታችሁ መሐል ያለውን የጋራ ችግሮች ማስወገድና መግባባትን መከባበርን፣ ወይም ደግሞ ስሜታችሁ ግንኙነታችሁን ማስተካከልን ያመላክታል ማለት ነው። ነገሮች ይስተካከላሉ ማለት ነው። ቀይ ቀሚስን ሲታጠብ ከተመለከታችሁ ማለት ነው። በመጨረሻም ዘመዶችን ወይም ጓደኞቻችሁ ቀይ ቀሚስ ለብሰው ማየት ወይ ዘመዶቻችሁ ወይ ጓደኞቻችሁ ቀይ ቀሚስ ለብሰው በህልም ከተመለከታችሁ ይሄ ሁኔታቸው በተሻለ ሁኔታ እንደሚለወጥ ሊያመላክት ይችላል። ጭንቀቶቻቸው ጠፍቶ ወደ ደስታና አስደሳች ግንኙነቶች እንደሚፈጠር ወይም ደግሞ አስደሳች ድግሶች ሰርግ ሊሆን ይችላል። ድግሶች፣ በዓሎችን አብራችሁ እንደምታከብሩ ያመላክታል። ዘመዶቻችሁ ወይም ጓደኞቻችሁ ቀይ ቀሚስ ለብሰው ካያችሁ የእነሱ ሁኔታ ጥሩ ነገር ላይ እንዳለና፣ ሌላው ደግሞ አብራችሁ በዓላትን ልታከብሩ እንደምትችሉ ፕሮግራሞችን አብራችሁ ልታከብሩ እንደምትችሉ ያመላክታል። ከአላሚዋና እነዛ ካየቻቸው ቤተሰቦቿ ማለት ነው። እሺ። አንዲት ነፍሰ ጡር ሴት ቀይ ቀሚስ ለብሳ ካየች ይህ በምቾትና በመረጋጋት ተለይቶ የሚታወቀውን የወደፊት አዎንታዊ ሕይወቷን ያመላክታል። አዎንታዊ ማለት ጥሩ ነገር ወደ ሕይወቷ ይመጣል። ሌላው ግን ከጽንሱ ጋር የተያያዙ የተለያዩ ምልክቶችን ሊያስተላልፍ ይችላል። ምክንያቱም በሕልም ውስጥ ያለው ረጅም ቀይ ቀሚስ እናት ወደፊት ልታገኝ የምትችለውን የሞራል ወይም የቁሳቁስ ጥቅማጥቅሞችን ያመላክታል ማለት ነው። ለነፍሰ ጡር ሴት በሕልም ውስጥ አጭር ቀይ ቀሚስ ከተመለከተች ደግሞ አንዳንድ ችግሮች ወይም ስቃዮችን እንደምትጋፈጥ ያመላክታል ሊያጋጥማት ይችላል። ምናልባት ደግሞ ከፅንሱ ጋር የተያያዘ ችግር ሊያጋጥማት ይችላል። ይህንን መጠንቀቅ አለባት ማለት ነው። የተፈታች ሴት ደግሞ ቀይ ቀሚስ በህልም ቀይ የረጅም ቀሚስ በህልም ከተመለከተች በባህሪዋ ምክንያት በመልካም ባህሪዋ በመልካም ተግባሯ ምክንያት ሰዎች ለሷ ያላቸውን አድናቆት የሚያሳይ ምልክት ነው። በሌላ በኩል ደግሞ ቀሚሱ አጭር ከሆነ ይህ አንዳንድ ችግሮች እንደሚገጥሟት ወይም ከሃይማኖታዊ እና ከስነ ምግባራዊ ነገሮች ማፈንገጧንም ያመላክታል። አጭር ቀይ ቀሚስ ለተፈታች ሴት ከተመለከተች ማለት ነው። ረጅም ቀይ ቀሚስ ከተመለከተች ደግሞ ሰዎች በባህሪዋ እና በጥሩ አቋሟ እንደሚወዷት እንደሚያከብሯት ያመላክታል ማለት ነው። ሌላው ደግሞ እንዲሁ ለተፈታች ሴት ቀይ ቀሚስ ረጅም ቀይ ቀሚስን ማለት በፊት ከፈታች በኋላ ደርሶባት የነበረውን ችግር የሚያካክሳት ልቧን የሚጠግንላት ጥሩ ፍቅር የሚሰጣት የህይወት አጋር እንደምታገኝም የድሮ ትንግስቷን የሚያስረሳት ያንን ባሏን የሚያስረሳት መልካም የሆነ የትዳር አጋር እንደምታገኝ ያመላክታል ማለት ነው። እንግዲህ በቀይ ቀሚስ ዙሪያ ይህን የመሰለ የህልም ፍቺ አቅርቤላችኋለሁ። ምናልባት አልማችሁት ከሆነ እስከ መጨረሻ ድረስ አይታችሁ ፍቻችሁን አግኙ። ስለተከታተላችን ከልብ አመሰግናለሁ። ለቀጣዩ እስክንገናኝ ድረስ ደህና ቆዩ። ላይክ ማድረጋችሁን አትርዙ።